አንዱ ትግል ንስሓ መግባት ፈጽሞ፣ በቀኖና መኖርና ኃይል እግዚአብሔር መቀበል ነው። ከዛ በኋላ ምን ሰራውን እግዚአብሔር ያሳየናል ማለት ነው። እየተንጫጫን አይሆንም፣ አይሆንም። ስለዚህ ሰባት አይነት ጥቃቶች ተፈጸሙብን። ሰባት አይነት ጥቃቶች፣ ፖለቲካዊ ጥቃት ተፈጽሞብናል። ቅድም እንዳልኩት በርዕዮተ ዓለም ምክንያት እንደ ኋላ ቀርነት ተፈርጀን በፖለቲካ ፕሮፓጋንዳ ተካሄዶብናል። በምጣኔ ሀብትም ሰነፎች ናቸው አደህያችሁን ተብለን ትላልቅ ቦታ ላይ ስልጣንም ወደ ዳር ይዘናል። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደብን። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። እንዴ! ባህል ባህል ነው። ጽህፈት ቤት አይከፈትለትም፣ ባህል ነው። አሁን ግን ጽህፈት ቤት ተከፈተለት። አይታችኋል። ወደዚህ ወደ ሰላሌ አሁን ሁሉም የተክልዬ ልጆች ሁሉም ኦርቶዶክስ ናቸው። ግን የተረሳውና በክርስትና ተተክቶ የነበረውን ነገር ሁሉ በፖለቲካ ጽህፈት ቤት ተከፈተለት። ይሄ መንግስታዊ ጥቃት ነው፣ ፖለቲካዊ ጥቃት ነው። አካላዊና ስነ ልቦና ጦርነት ተደረገብን። ወራሪዎች ተባልን። ማህበራዊ እድሮች ለሁለት ተከፈሉ። እስላምና ክርስቲያን አንድ ላይ እድር እንዳይኖረው ማይኖሪቲ አናሳ የሆንበት ቦታ እንድንሳቀቅ ተሰራብን። በህግ ተጠቃን። ስንገደል እና ስንሳደድ በፍርድ ፍርድ አናገኝም። አስገድዶ ማስለም በጣም የተለመደውን አሁን በማስ ካረሚል የሚባለው እዚህ ጎረጉቱ የሚባል ወረዳ አለ፣ ወደ ሀረር ስትሄዱ፣ ቤተሰብ ተሰብስቦ መስጊድ ተወስዶ በግድ እንዲሰልም ተደርጎ ፍትህ አላገኘ ነው። እነዚህ ጥቃቶች እነዚህ እንግዲህ አካላዊ ጥቃቶች ናቸው። ምስሎቹ የታረንበት የተቆረጥንበት፣ እየተጨፈጨፍን በየመንገዱ የተጣልንበት ይህን ሁላችሁም ስለምታቁት በዚህ ምሽት ይህንን ይዞ ወደ ቤት መሄድም ስለሚያሰቅቅ፣ አንጀታቸው የወጣ እናቶች እጃቸው ተቆርጦ ፎቶ ሲነሱበት፣ እጅ ተቆርጦ የክርስቲያን እጅ ተቆርጦ እንደ ዱላ ሲጨፈርበት፣ ሰው ተገሎ በመኪና መንገድ ላይ በእጅ ሲጎተት፣ ሰው እየታረደ ፎቶ ሲነሱበት። ይሄ ሁሉ አሁን እነዚህ የምታያቸው ዝርዝሮች በግድ መስጊድ ተወስደው የሰለሙ ቤተሰቦቻችን ናቸው። እነዚህ ሁሉ የተገደሉ የተዘረፉ፣ እንግዲህ ብዙ ናቸው። እነዚህ ሁሉ ቤተ ክርስቲያን አንድ አጥቢያ ዘርዝሮ ልጆች ተገለውብኛል ብሎ ምስክር የሰጠበት ይሄ ሁሉ የተገደሉ የተዘረፉ ናቸው። እነዚህ የክርስቲያን ቤቶችና አብያተ ክርስቲያናት ናቸው። ይሄ እኛ እንደ አራዊት የምንታደንበት ቀስት ነው። ቤንሻንጉል ተመልከቱ አሁን፣ ይሄ ድኩሏ የሚያድን አይመስልም። ይሄን ያመጣው ምንድን ነው? የተሳሳተ ትምህርት። ሰውየው እኮ እንደኛ ሰው ነው እኮ፣ ግን የሚያስተምረው አጣ። ፖለቲካ ወደ መሳሪያ ቀየረው። እኛን ማጽዳት የሚፈልጉ ሰዎች ላቁት ስልጣን ይዘው አይጠብቁንም። ያ መንግስት ጥበቃ ነው የምንፈልገው፣ ግን ልቢቷ ከእኛ ጋር ስላልሆነች ጥበቃው ይላላል። ይላላል ለምን ኋላ ቀሮች ነና እኛ ኋላ ቀሮች ነን ይው በቀስት ተነድፎ ተነድፎ ተተክሎበት ተተክሎበት ይሄ ቅርባችሁ ህጻናት ከማህፀን ወተው ወጥተው በየቦታው ተደርድረው ፎቶ ይነሱበታል የነደዱ ሰዎች አሉ እሳት ውስጥ የከሰሉ እያረሰ እጅ እግሩ ታስሮ የታረደ ገበሬ ታርዶ ውጪ ተጥሎ አውሬ የበላው፣ እንዳለች እስከነ ልጁ የታረደች፣ እኛ ስንቃጠል የሚዝናኑ ወጣቶች መንጫው ምናምኑ። ይሄ ግራኝ የሚናፍቀው አከራሪ በአማርኛ መግለጫ ሲሰጥ አይታቸዋል። ጊዜ የለንም እንጂ ቪዲዮን ታዩት ነበር። ይሄ ሁሉ የሰው ልጅ ነው። ምን ሆኖ ነው አእምሮ ማየው ተበላሽቶበት ብርሃንና ጨሁኑ ነው የተባል። እንዲህ አይነት ትውልድ በዚህ አገር እንዳይፈጠር አስተምሩ፣ መስክሩ፣ ተናገሩ። ለእንደዚህ አይነት ክፉዎች መንገድ የሚያመቻች ፖለቲካ እንዳይፈጠር ፖለቲካውን ስሩት ማለት ነው እኮ መልእክቱ፣ ስሩት ነው። አይ ፖለቲካና ሃይማኖ እኔ መንፈሳዊ ነኝ። መንፈሳዊ ከሆንክ ምን ትሰራለህ? መሬት ላይ ሂድ አርጋ። ታዲያ እንዲህ መሬት ላይ ቁጭ ብሎ እየበላ እየጠጣ እኔ መንፈሳዊ ነኝ አሃ ስለዚህ ሀገር ያስፈልገም። ሜዳ ለምን ሂድና፣ ማለት ነው መስቀል አደባባይ መልሱልኝ፣ ምናምን ይመልሱልኝ። መንፈሳዊ ነው ምን ያደርግልሃል? ሰማይ ላይ አዘምርም፣ መሬት ምን ያደርግልሃል? ሰማይ ላይ ዘምሩ ሂዱና መሬት ማያስፈልጋቸው። መሬት ላይ የሚኖር ሰው ሁሉ መብቱ ማስከበር አለበት። ሀገሩ የኔ ነው ማለት አለበት። እንደ እንግድነ ምንም መለመን የለበት። ስጦታ አይደለም አባቶቻችን የሞቱላት አሁንም የሚጸልዩላት አሁን እየሞቱላት ያሉት ጀግኖች እኛ እንግዳ ሆነ እንድንኖር አይደለም። ልብ በሉ። ይህን ስነ ልቦና ወደዛ መጣል አለብን። ይሄ አገራችን ነው። ዚስ ማይ ካንትሪ። ከሰው ምንም አልለምንም፣ አልለምንም። አይል ቴክ ኢት ባክ። ወስደዋለሁ አገሬን። አይቻልም፣ እየለመኑ መኖር አይቻልም። አልሰደድም፣ ደግሞ የዓሳ ራት አልሆንም። ራፍ ነው እምቢ ማለት አለብን። እንዲህ አይነት ነገር ወንድሞች፣ ይሄ አገልግሎት ነው። አገልግሎት መዘመር ብቻ አይደለም። ስለዚህ አሁን ያለነው በሰማዕትነት ዘመን ነው እና ሰማዕትነት የተለያየ ነው። ያው ታውቃላችሁ፣ በማስተማር በመመስከር፣ ለፍቶ ደካማውን በመርዳት፣ እውነት በመናገር፣ በዚህ በዚህ ሁሉ ሰማዕትነት። መጨረሻው የደም ሰማዕትነት ነው አሁን ያለንበት ዘመን የደም ሰማዕትነት ነው ቅድም መምህራችን አስተምሮናል ሰማዕትነትን ባርከው የሰጡን አባት አምላካችን ከዛ እናቱ እናቱ ቅዱስ ድንግል ማርያም ከዛ ቅዱሳን ሁሉ ናቸው የመዳን መንገድ ነው እና ያ በረከት እንዳልራቀን ምልክት አለ በጣም አስደሳች ምልክት አለ ወንድሞቻችን ሲታረዱ ሃይማኖት አንቀይርም ብለው ሊቢያ ታርደው አሳይተናል። አሁንም አንሰልምም ብለው የሞቱ በበሻሻ በበደኖ በሁሉም ቦታ ቢያሉ ምስክር አለ ብርሃን አለን። ደግሞ ሰማዕታት ያላት ቤተ ክርስቲያን ህያዊት ቤተ ክርስቲያን ናት። ፈርተን ሃይማኖት ስለማንቀይር ቤተ ክርስቲያናችን አሁንም ልጅ ትወልዳለች ማለት ነው እና እግዚአብሔር ይመስገን። ይሄን የሰጠን የሰማዕትነት ዘመን ውስጥ ነው ያለነው እና ለዚህ መዘጋጀት አለብን። በመጨረሻ አንድ ነገር ማወቅ ያለብን የኢትዮጵያ ቤተ ክርስቲያን መድኃኒቷ ያለው በኢትዮጵያዊነትና በኦርቶዶክሳዊነት ውስጥ ብቻ ነው። ከውጭ መድኃኒት የለንም እኛ ዘመድም ስለሌለን ለአክራሪው እስላም አረብ አለለት ለመናፍቁ ምዕራብ አለለት። ለካሃዲ እና ለዚህ ለዘረኛው ምናምንቴ የዳርዊንን የሚደግፉ ሰዎች አሉላቸው። ለኦርቶዶክስ ማን አለለት? ብቻችንን ከእግዚአብሔር ጋር ያለ ነው። እኛ ዘመድ የለንም። ዓለም አቀፍ የሆነ ዘመድ የለንም። እኛ ከኦርቶዶክስ ሲገደል እኮ አምነስቲ ኢንተርናሽናል ወይንም ሌላውም እኮ መግለጫ አያወጣም። ካወጣም በዘር ነው የሚያወጣው። እኛ እንደዛ ሻሸመኔ ተቃጥለን ምንም ሳያወጡ ወላይታ በፖለቲካ ምክንያት የሆነ ግጭት ሲኖር ግን በማግስቱ አወጡ። ከበደኖ እስከ ዛሬ የታረደውን ዓለም አቀፍ ድርጅቶች አውጥተው አያውቁም፣ አያወጡምም፣ ወደፊትም አያወጡም። ስለዚህ ብቻችንን፣ ይህም ማወቅ አለበት። ግን ከእግዚአብሔር ጋር ነን። የሁሉ የበላይ የሆነ አምላክ አለ እና ማድረግ ያለብን እንግዲህ የኢትዮጵያ መድኃኒቷ ከራሳችን ነው። ነፃ ውጪ አንጠብቅም የሚለውን ስነልቦና መመለስ ኢትዮጵያዊ ማያ በመያዝ በተለያየ ሪዮት ዓለምና ትምህርት አለመወናበድ፣ እግዚአብሔራዊ ስነ መንግስት የነበረን ሰዎች ዘመን መቀየሩን አውቀን አሰላለፋችንን ማሳመር አርያ እግዚአብሔርን ለመንሳት የሚደረግ ተጋድሎ ስለሆነ ይሄ መከራ፣ ሁሉም ሰው ንስሐ ገብቶ ሁሉም ሰው ያልቆረበ ሰው እስቲ አለ የለም እኮ ስንጠመቅ ቆርበናል። መሀል ላይ ተፈላሰፍንና ተው ነው አደለም። ሳይቆርቡ በክርስትና የተነሳ ሰው የለም። ግን ስንጎረምስ ድግሪ ስናገኝ አለም ሲያስተምረን ሚዲያ ሲገባን ፈራንና ስንፈላሰፍ የኃጢአት ወዳጅ ሆነን፣ አንዱ ትግል ንስሓ መግባት ፈጽሞ፣ በቀኖና መኖርና ኃይለ እግዚአብሔርን መቀበል ነው። ከዛ በኋላ ምንሰራውን እግዚአብሔር ያሳየናል። ማለት እየተንጫጫን አይሆንም አይሆንም በተዋህዶ መኖር ሁሉን ነገር ንጥልና ግንጥል አድርጎ ማየት ሳይሆን ፖለቲካውም፣ መንፈሳዊነቱም፣ ኢኮኖሚውም፣ ቴክኖሎጂውም በተዋህዶ ነው የምናየው እንጂ ተራ በተራ አይደለም የምናየው። አይቻልም፣ ተራ የለውም። የኛ ኑሮ አንድ ህይወት ነው ያለችን። ፖለቲከኛም ነን፣ መንፈሳዊያንም ነን፣ ጦረኞችም ነን፣ ነጋዴዎችም ነን፣ አራሾችም ነን። እንተኩሳለን፣ እናርሳለን፣ እንቀድሳለን፣ እነግሳለን፣ እናነግሳለን። ባሪያ ግን አንሆንም፣ እምቢ ብለናል። ክርስቶስ ነጻ አውጥቶናል። ነጻ አውጥቶናል። የአድዋውን ጦርነት አሰላለፍ አንድ መጽሐፍ ላይ አይቼ እንዴት ነው የተሰለፉት መሰላችሁ? ቅድስት ቅዱሳን፣ ቅድስት መቅደስ፣ ከዛ ቅኔ ማህሌት ታረጉ እና ነው የተሰለፉት። ታቦቱን፣ ንጉስ ምኒልክን እና አረጋውያን ካህናትን ዳዊት ደጋሚዎቹን እንደ መቅደስ አደረጓቸው። ፈረሰኛውን ቅኔ መሀል የታረጉት ተኳሹ ከሩቅ ስለሚችል ያኛው ዘማቹ ነው የሚዘምረው፣ ማለት ነው። ከዛ ጳጳሱ አቡነ ማቴዎስ ናቸው በዛ ዘመን አባታችን ነበሩት። እሳቸው ሁሉንም ባረኩና፣ እንዳውም ቅዳሴ ነበር ጠዋት፣ ጦርነቱ ከመጀመሩ በፊት ስለ ተንሥኡ ለጸሎት ሲል ዲያቆኑ ሰራዊቱ በሙሉ ተሰጦ ይመልስ ስለነበረ የአድዋ ተራራ ይናገር ነበር። ያየው ፈረንጅ ሲጽፍ እግዚኦ ተሳለነ ሲሉ ተራራው ይናገር ነበር። ከዛ ቆረቡ ተባረኩ። የምትሞተው ለሀገርህ ነው፣ በእግዚአብሔር ስም ነው። ሄድ አሉት ጳጳሱ። የሚጋልበው ጋልበ፣ የሚተኩሰው ተኮሰ። እሳቸው እጃቸውን እንደ ሙሴ ዘረጉ። አንድ ሰዓት ነው የፈጀው ጦርነቱ። ድል ነስተው እስኪመለሱ እጃቸውን እንዲያደረጉ፣ ሲደክማቸው እንደ ሙሴ ደግሞ ካህናቱ ደገፏቸው። እኛ እንደሱ ነን። ተራ በተራ አይደለም የምናስበው ሬድ ኢንዲያንስን አርዶ ለመጨረስ ከአውሮፓ ሄደው ነፍሰ ገዳይ ክርስትናን ስለቀመሰ እጁ እምቢ አለው። መግደል እምቢ ሲለው ይሄ እኮ ፖለቲካ ነው ግድ ለመረዳው ተባለ። ለዛ መሳሪያ ለማድረግ የተፈጠረ ሰውን ለመጨረስ ጄኖሳይድ ለማካሄድ የጀርመን የናዚን ጀርመን ጄኖሳይድ ያወራሉ፣ የራሳቸውን ግን አያወሩም። የመጀመሪያ ነው ጄኖሳይድ አድርገው ሀገር የመሰረቱ ሰዎች ናቸው። አሁን የእኛን እልቂት ለመዘገብ እንኳን እምቢ የሚላቸው ማለት ነው። ስለዚህ በአርያ እግዚአብሔር ለመንሳት የተፈጠርን አምሳሉንንና ለዛ መስራት በተዋህዶ መኖር ነጣጥልን ነገሮችን አለማየት አዋህደን ሙሉ አድርገን ማየት ነው። ይሄን ካረግን እግዚአብሔር ድል ይሰጠናል። አነሳስቶ ያስጀመረኝ ያስጀምሮ ያስፈጸመኝ አባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። እንግዲህ የቅዱስ ሚካኤል በረከት አግኝቻለሁ እዚህ ቆሜ ይህንን የማይገባኝ አውደ ምረት ላይ ጠርታችሁ ይህን አገልግሎት እንድሰጥ ያደረጋቸው ወንድሞች እግዚአብሔር ይስጥልኝ። ይቆየን ነው።